ዛሬ ደግሞ ድንጋይ ዘመን ላይ ድንገት ብንመለስ ምን ይመስላል? ህይወት በዛ በድንጋይ ዘመን ምን ይመስላል? እንግዲህ አሁን አሁን ዘመን ላይ ያለን ሰዎች በብዙ በቴክኖሎጂ በታገዘ ህይወት ውስጥ ታጥረን ያለነው እና የሰው ልጅ ከሚያደርጋቸው ነገሮች በላይ ብዙ የሰው ልጅ መስራት የሚችላቸው ነገሮች በሙሉ ህይወትን የሚያቀሉ ቴክኖሎጂዎች በተስፋፉበት ዘመን ላይ ነው ያለነው። ቴክኖሎጂ የሚባል ባልነበረበት እንደውም ይባላል ድንጋይ ዘመን ላይ የሰው ልጅ የቅድመ ታሪክ ዘመን ላይ ብንገኝ ምን ይመስላል ህይወት በተለይ አሁን ዘመን ላይ ያለን ሰዎች ድንገት ወደዛ ብንመለስ ምን ይሆናል የሚለውን በቢሆን ዓለም ልንጓዝ ነው። ይህን ደግሞ በጥቂቱ የሚያስጉዘን ፍጽይ ነው። አሁን እንግዲህ ማስቴ እንዳልሽው የቢሆን ዓለምን ስናይ ንግግሮችን ሚዛን ላይ ነው የምናስቀምጠው። ያ ማለት የድሮውን የመተረክ እንትን አይደለም። አሁን ካለው ጋር ምን የምናጣቸው ምን የምናገኛቸው ነገሮች አሉ የሚለውን ነገር ለማመዛዘን ይመቸን ዘንድ ነው። ስለዚህ አሁን ወደ ድንጋይ ዘመን እንመለስ ሲባል ከዚህ ከዚህ በኋላም አለመምጣቱም እርግጠኛ አይደለም። ሲጀመር ምክንያቱም ዓለም በዚህ ሁኔታ ቀጥል ከሆነ እንደውም ይላሉ እኮ አይደል የኒኩሌር ምናምን ነገር ከተነሳ በኋላ ሰው፣ አገራት ወደዚህ አይነት እንትን ውስጥ ከገቡ ወደዚህ ዘመን መምጣታችን አይቀርም። ስለዚህ ያ ዘመን ቢመጣ እንዴት ነው ምን ሆኖ ወደፊትም ወደኋላም ማለት ነው። አሁን ብዙ ጊዜ ቅድም ማስቴ መግቢያው ላይ እንዳለችው ብዙ ነገራችን ከኤሌክትሮኒክስ ዲጂታል ከኤሌክትሪክ ጋር የተያያዘ ነው እና ያ ቢጠፋ የዕለት ተዕለት ህይወታችን ይህም በቀላሉ እንትን ስታየው ማለት ነው። አሁን ሞባይላችን ጠፍቶ ብንል ምን አይነት ስሜት ነው የሚሰማ? አይነት ነገር ማለት ነው። መብራት ጠፍቶ ሶስት ቀን ቢቆይ ምን አይነት ስሜት ይሰማል? ግን እኮ ይቆያላል። ይሄ ቢቆይ ቢሆን አደለም እየኖረ ነገር ስለሆነ ማለት ነው። ከሶስት ቀንም በላይ ስሜቱ ግን ቀላል አደለም። አሁን ወደዛ ወዳ በጆ በሳይንስ አጠራር ወደ 25 ሚሊዮን 26 አመት ሚሊየን ስት ቆጥር ወደ ኋላ የሰው ልጅ ምን አይነት ያንኖ ኖር ዘይን ያለው የሚለው ነው። ያ አሁን ለምሳሌ ከአራት ነገሮች አንጻር ማየት እንችላለን። ከቤተሰብ፣ ከማህበረሰብ አንዳንድ ወር የህይወት ዘዬ ማለት ነው፣ የዕለት ተዕለት አኗኗሩ ምን ይመስላል የሚለውን ኢኮኖሚካሊ፣ ቅድም ከምጣኔ ሀብት አንጻር ምን አይነት ነበር፣ እንትኑ ፖለቲካም ነበረው። እኳ ደን ፖለቲካው የሌለበት እንትን የለም። ምን አይነት ነገር ነበረው የሚለውን ነገር ለማየት እንሞክራለን ማለት ነው። አሁን በዛን ወቅት አሁን እንዳለችው መሬት አሁን እንዳለችው አይደለችም ያለችው። የሙቀት መጠኗ እንደዛ አልነበረም። ውሃ እንደዚህ ብዙ ማ በረዶ ነበር የተሸፈነችው። የበረዶ ከዛ በኋላ ኮ ፓሊዮሊቲክና ሜሶሊቲክ የሚባል ኤጅ አለ አይደል? ሜሶሊቲክ ላይ የአይስ ኤጅ የሚባለው እንዳውም ብዙ ጊዜ በአኒሜሽን ፊልም ነው ይህ ነገር እንትን የሚሉት ማለት ነው። እና ይህ የበረዶ ዘመን የሚባለው ከሱ በፊት ፓሊዮሊቲክ ኢራ የሚባለው ወይም ይሁን የድንጋይ ዘመን ብለን የመጀመሪያዎቹ የድንጋይ ዘመን ታሪኮች ላይ ምን ነበር የሚለውን ስናይ ሁሉም በጋራ ነበር የሚያደርጉት ለምሳሌ አሁን ጧት ተነስተ ሞባይልን አታነ አንትናትልም ወይ ስቶ አታሞቁ ማለት ለማሞቅ ወይ ደግሞ ቴሌቪዥን ከፍተ ዜና አታዳምጥ ወይም አታይም ወይም ሬዲዮ አትከፍት ምናምን ነገር የምትነሳው የሆነ ወሊጠፋ የተቃረበ እሳት መሀል ላይ አስቀምጠው በዙሪያ የከበው የሚተኝ ወላጆች መሀል ማለት ያን ብርድ አለ ዋሻ ውስጥ ነው ስለዚህ በዛ ሁኔታ ውስጥ የሚገርም ነገር ቤት ውስጥ አሁን እኛ ፎቶ እንሰቅላለን ምናምን አደለ በዛን ዘመን የቆዳ ላይ እቺ ሰንበር ሰንበሯን ልክ እንደ አርት ተደርጎ ማለት ነው። ግንብ ላይ ምናምን ቀይ ቤቱ ድምቀት እነሱ ናቸው። እቺ የሆነች አንድ ስም አላት ዮነሽ ቀይ አፈር የምትመስል ነገር በዛ ነው ግድግዳውን የሚያስውቡት። አንተን ይዛው ለአደን ሲወጡ የሚያቸው ነው፣ አራዊቶች ይስላሉ ግድግዳው ላይ። ስለዚህ የቤቱ ድምቀት ያ ነው፣ ኢንተሪየር ዲዛይኑ ማለት ነው። ስለዚህ አሁን እንዳለው ሁኔታ አይደለም፣ ማለዳህ የሚሆነው ማለት ነው። ጠዋት ስትነሳ ማታ ሲጀመር አምሽተ ነው የምተኘው አምሽተ ስተኛ ደግሞ የአባወራም ሴንተር ያደረገ ይሄ የቤተሰባዊ የሆነ ነገር ታሪክ ስታወራ ልታመሽ ትችላለ ወይ ውሎህን ስታወራ ያጋጠመን አሁን ያጣናቸው ነገሮች አይመስሉም እነዚያን ነገሮች አሁን እየተሸረሸሩ ያሉ በፊት በኢትዮጵያውያን ባህል ውስጥ ራሱ እኮ ማእድ ራሱ የጋራ ነበራል እንደዚህ አይነት ስርት ያነኖር ስርዓት ያላቸው ማታ እንደዛ ይሆናል ከዛ ይተኛሉ። ጠዋት ሲነሳ ሁሉም ለአደን ነው የሚወጣው። ሴቶች ለፍራፍሬ ለቀማ ይሄዳሉ፣ ወንዶች ደግሞ ለአደን ይሄዳሉ። የዛን ጊዜ ደግሞ ለአደን የሚጠቀሙበት ምናልባት እንደ አሁን ስናይፐር ይዘ ምናምን ከርቀት ምናምን ጠብንጃ ይዘ ምናምን ከርቀት ማደን አይደለም። እንግዲህ የራሱ አእምሮ የሚጠይቀው ህሊና የሚጠይቀው የሚጠይቅበት ክፍል አለው ማለት ነው። ራሱ አእምሮን አፍታተ ያንተን እንትን ሳይሰሙ ዱካን ሳያዩ ሳይሰሙ የምታድነው አካል ጋር ጠጋ ብለ በሾለ እንጨት ጫፉ ላይ በሾለ እንጨት ወግተ መግደል በጣም ጥበብ ጥበብ ይጠይቃል ማለት ነው። ምን ያህል አደን በጣም የሆነ ጥበብ ዊዝደም እንደሆነ ነው የምትረዳው። ያ ፎር ሰርቫይቫል ነው የሚያደርጉት። አሁን ቁጭ ብለ በኢንተርኔት ወይ ዲጂታል ማርኬቲንግ እንትን ብለ እንደምታገኘው ኦንላይን ማርኬት እንትን ብለ እንደምታገኘው አይደለም። አሁን ሁሉም ገበያው እኮ ኦንላይን ላይ ሆኗል አደል አሁን ያ ራሱ ያ ሳጣን እንትኖች አሉ። ሰው አእምሮውን ፈቶ እንቅስቃሴ አድርጎ፣ በነገራችን ላይ ከአንድ ቦታ ወደ አንድ ቦታ እየሄዱ ነው የሚኖሩት። ይሄ ኖማድ አይነት ህይወት ነው የሚኖሩት። አሁን እኛ ዘላን እንደምንላቸው ማለት ነው። ያ ማለት ከአካባቢው ኢንቫይሮንመንት ጋር አንድ ቦታ ትላልቅ በጣም ህይወት የሆኑ ሬፕታይሎች ናቸው ለአደን እንትን የሚሉት ምናልባት አልባት የአፍሪካ ዝሆን አይነት ነገር ክብደታቸው ትላልቅ የሆኑ እንትኖች ነው። ለቤተሰብ ለማህበረሰብ እንትን እያልክን ለብቻ ብለህ የምትበላው ነገር የለም ለብቻ ለምታደርገው ነገር የለም። ስታስብ ለጋራ ነው የምታስበው። ጋርዮሽ አይደል የሚባለው፣ በራሱ ጥንታዊ ጋርዮሽ ዘመን ነው የሚባለው እና የጋራ በሆነ ነገር ውስጥ የራስህን ሀሳብ እያወጣ ሀሳብ ሲባል በዛን ጊዜ ባለው የቴክኖሎጂ አሁን ድንጋይ ጠርቦ ሹል ማድረግ፣ እንትን ማዘጋጀት ለአደን እንጨት ጠርቦ እንትን ማዘጋጀት ምናምናም ነገር እሳት ምናምን ፍቁ እንደዚህ አፋጅቶ እሳት መፍጠር በቃ ትልቁ ቴክኖሎጂ ግኝት እሱ ስለሆነ በዛን ጊዜ ላይ እነዚህን የመፍጠር አእምሮን ከአደን የተረፈ ተፈጥሮን ከመረዳት በተረፈ የምታስብባቸው ጊዜያቶች አሁን ግን ድሮ ለማሰብ በዛን ጊዜ ለማሰብ ጊዜ አላቸው ብዙ ጊዜ ማለት ነው። ከአደን ባለፈ ወደ ግብርናው ገና እንትን እያሉ ስለነበር ከለቀማን ሴቶች ከለቀማው ወንዶች ከአደኑ በተረፈ ሲመጡ የቤተሰባዊ አሁን ይሄ ዌስተርን የሆነው ካፒታሊስት የሆነው ሪዮተ ዓለም ይህንን የጋርዮሽ ማለት ይሄንን የቤተሰባዊ መሰረት ያለው የህይወት ዘዬ ያሳጣን ይመስለኛል። ከማዕድ አንጻር ስታየው አሁን የጋራ ምንላቸው ነው፣ ሰው በራሱ ሳህን አቅርቦ ምናምን ነው የሚበላው፣ ቁርጥ እንጂ በራሱ እንትን አለ አይደል። ስለዚህ ያቺን ያሳጣን ይመስለኛል፣ እንደኔ ማለት ነው። አንተ ደግሞ እንዴት አየኸው? ብዙ ነገሮች አንስተሃል፣ መነሳት ያለባቸውን በሙሉ ብዬ አስባለሁ ግን እንደ አንዳንድ ጊዜ ዘመኖቹን ራሱ የድንጋይ ዘመኑን ከዛ ሚዲቫል ፔሪዮድ እንበለው መሀል ያለውና አሁን ያሉትን ታነጻጽራቸዋለ። መቼም ወደኋላ ተመልሼ በድንጋይ ዘመን ብኖር የሚለው ነገር ጭንቅላት ውስጥ ሲመጣ ካለፈውና አሁን ካለው ጋር ማነጻጸር አይቀርም። እንዳልከው ያኔ በድንጋይ ነው ብዙ ነገር የሚሰራው። ኑሯቸው በልቶ ለማደር ነው። ለነገ ልት የምታስቀምጠው ነገር ላይኖር ይችላል። ዛሬ ያገኘትን ነገር ተቃምሶ ነው የሚበሉት ምናምን። የቤተሰብ ላይፍ ይኖራል፣ ግን ዛት ማች የሆነ አይነት ኪንግደም መስርቶ የመኖር ደግሞ ነገር የለም። ከመካከለኛው ዘመን ላይ ስትመጣ ነው እንደዚህ አይነት ታሪኮች የምታገኙ የሆነ ስቴት ፎርም ስለማድረግ የምታስበው ምናምን። ያኔ በድንጋይ እየገደሉ ቀበሮ የሚሆን ምንም ያገኙትን ይበሉ የነበሩ ሰዎች በኋላ ግን ያው የሰው ልጅ መቼም ለማደግ የተመቸ ስንልቦናሉ እያስባለሁ እየቆየ ይሄድ ብዙ ነገሮችን እያሻሻለ እያሳደገ ይሄዳለና ድንጋዩን ከምትጠቀምበት አንጻር እንኳን መጀመሪያ ዝም ብለህ አንስተ ወርውረ ፈንክተህ ከነበረ በኋላ ጠርበህ አሹለህ አንተ እንዳልኩ አሁን ይሄ በዛ ዘመን ትልቅ ቴክኖሎጂ ነው፣ ዓለምን የነቀነቀ ቴክኖሎጂ ብለህ ልትደመድምበት ነገር እንደዛ እያሻሻለ እያሻሻለ ሄዶ ከዛ ደግሞ ወደ ግብርና፣ አትክልት ወደ እንስሳትን ወደ ማርባት ወደ መንከባከብ እያለ ሄደና አሁን የደረስንበት ዘመን ላይ ስንደርስ ደግሞ ትልቅ የቴክኖሎጂ ዘመን ሆኖ ታገኘዋል። ከዚህ ውስጥ ነው እንግዲህ አሁን ወደ ኋላ ብመለስ ብትል አሁን ካለህበት ዘመን ነው ወደዛ የምትመለሱ። ሁለት ነጥብ ስድስት ሚሊዮን ዓመታት ምድር እንደዛ ወደ ኋላ ትርቃለች ወይ የራሱን የቻለ ጥያቄ ሆኖ ሳይንሱ ሚሊዮን፣ ግን እንውሰድ ና ሁለት ነጥብ ስድስት ሚሊዮን ዓመት ወደ ኋላ አሁን ያለው ሰው ቢመለስ ነው ትልቁ ጥያቄ ምንድን ነው መሰለህ ያኔ ምድር ላይ የነበረው የህዝብ ቁጥርና አሁን ያለውን የህዝብ ቁጥር ማስተያየት አለብህ። ከዛ አሁን 7 የሆነ 8 ቢሊዮን ህዝብ የድንጋይ ዘመን ላይ ቢሄድ ኢሚዲየት የሚፈጠረው ነገር የሪሶርስ ግጭት ነው። በጣም ትልቅ ቀውስ ነው የሚሆነው። ምክንያቱም ያኔ ህይወትህን የሚያቀልልህ ምንም ነገር አልነበረህም። ያገኘውን ነገር አድነህ ነው የምትበላው። አሁን እንደዚህ በቁጥር አንዳንድ ቦታ ላይ እኛ አገር ለምሳሌ እዚህ ፓርክ ውስጥ ይህን ያህል ቁጥር ዝሆናል ተብሎ በቁጥር ተሰፍሮ የሚታወቁ እንስሳት ሁሉ አሉ። ለማን ነው የሚበቃው? አሁን አድነ መብላት ተጀምር በዚህ በዚ 8 እና 7 ቢሊዮን በሆነ ህዝብ፣ ለማን ነው የሚበቃው? ወዲያው እኔ እንዲህ አይነት ቀውስ የሚፈጠር ይመስለኛል። አሁን ቢሆን አይደለ ሀሳባችን ወደ ድንጋይ ዘመን ብንመለስ በዚህ ሁሉ ቁጥር እና ደግሞ ከለመርነው ቴክኖሎጂ ከለመድነው የሆነ አይነት አሰራር ውጭ የሆነን ለመድመድ እሱን፣ ኦፍ ኮርስ የሰው ልጅ አዳፕቲቭ ነው ሊለምደው ይችላል በጊዜ ሂደት ግን፣ በሳምንት ውስጥ የስነልቦናው ቀውሱ እንዳለ የቀሎ የነበረው ህይወትህ መክበዱ እንዳለ ሆኖ፣ ግን የሰርቫይቫል ጥያቄ ስላለ በልተ ማደር ስላለብህ ያንን የሆር ጥያቄ ለመመለስ በምታደርገው ጥረት ድሮ የነበሩት ሰዎች ቁጥር እስኪቀሩ ድረስ ምናልባት ምንተላለቁሉ ነው የሚመስለኝ። ማስ እርስ በርስ ወደ መገጫጫቱ እንሄዳለን። እንግዲህ ከባድ ነው አይደል? አሁን በጣም ብዙ ነገር የለመድን ህብረተሰብ ሆኗል። አሁን ይሄ ሀያ አንደኛው ክፍለ ዘመን እያንዳንዱ ነገር ላይ አይደል ሕክምናውን ስታስብ ይሄ መሪነቱን ስታስብ ሊደርሺፑ ሲታሰብ ፖለቲካው ሲታሰብ ከባድ ነው። ያው ጉልበት ያለው ነበር ሊመራ የሚችለው አይደለ? ፈርጠም ያለው ሰው ያው በድንጋይ ዘመን ላይ ብንሆን እንደዛ ሊመራ ይችላልና፣ አሁን ዲሞክራሲን ለምዷል ተብሎ የሚታሰብ ያው በትምህርተ ጥቅስ ውስጥ ይሆንልኝና ሚታሰብ ማህበረሰብ አለ በጉልበት ሳይሆን ያው ፍትሃዊ በሆነ ምርጫና መሰል አይነት ነገር መሪዎቹን የሚያመጣ ግን ከምንም በላይ እኔ በጥሩ አየሁትኝ ወደ ኋላ ወደ ድንጋይ ዘመን ብንመለስ ምናልባት የሰው ልጅ አቅሙን ሊጠቀም ይችላል ብዬ አሰብኩ። ምክንያቱም አሁን ላይ ሰዎች ከሰው ከሚሰራው ነገር ውጭ እየሆነ ነው ብዬ አስባለሁ፣ ወይ ደግሞ አቅሙን እንዳይጠቀም ሆኗል ብዬ አስባለሁ። አሁን የአርቲፊሻል ኢንተለጀንሶችን ነገር ስታይ፣ የሮቦቶችን መምጣት ስታይ እነሱ ነው የሚያስቡልን፣ እነሱ ነው የሚሰሩልን። አሁን ላይ ብዙ ነገሮች ወደ እነሱ እየሄደ ነውና የሰው ልጅ ምንም እንደማይችል በብዙ ነገር እንደሚበልጡን ነው አይደል የሚነግሩ። ቴክኖሎጂ የሰው ልጅ ከሚሰራው እጥፍ ይሄ ሮቦት ይሰራል እየተባለ ይነገረናልና በትክክልም እነሱ እንደሚበልጡን እያመንንም ደግሞ እየመጣን ነው ብዬ አምናለሁኝና፣ ግን እዛ ዘመን ላይ ብንሄድ ምንም አይነት ቴክኖሎጂ ባይኖር ኑሮን ለማሸነፍ የሰው ልጅ ቀደም ሲል እንዳልነው በጣም ለማዳ ነው የተለያዩ መንገዶችን ግን ይጠቀማል። ተፈጥሮን ወደ ማየት ወደ ማጥናት ይመለሳል ብዬ አምናለሁኝ። አሁን ላይ ከተፈጥሮ ጋር በጣም የተራራቀን ማህበረሰቦች ነን ወይም ደግሞ ህዝቦች ነን ያለን። አሁን ላይ ከተፈጥሮ ጋር ያለን ግንኙነት ያን ያህል አይደለም አይደል? ለቴክኖሎጂ እናደላለን። ምን በላቸው ምን ጠጣቸው ነገሮች በሙሉ ኮ ከፋብሪካ ነው የሚወጡት፣ የሆነ ቴክኖሎጂ ነክቷቸው ነው የሚያልፉት። ስለዚህ ልክ ግን ወደዛ ዘመን ላይ ብንመለስ ተፈጥሮን እንዴት ነው ምን እንዴት ነው ምን ኖረው የሚለውን ከተፈጥሮ ጋር እንናበባለን። አየር ሁኔታን ለማወቅ አንዳንድ ጊዜ አሁን የአየር ጠባይ ሁኔታ ምናምን ሲገመት ከአንዳንድ የቴክኖሎጂ የምንድን ነው የአየር ትንበያ ዘገባዎች የሀገራችን አህያ ትሻላለች ምናምን ይባላል አይደል? ስለዚህ በሰውና በእንስሳት መካከል በሰውና በተፈጥሮ መካከል ያለውን ግንኙነት በደንብ ያሰናስለዋል፣ ወይም ደግሞ ጥሩ ይሆናል ብዬ አስባለሁ። ሰው ልጅ ወደ ራሱ ይመለሳል። ቀደም ሲል ደግሞ ፍጼም ሲያነሳው ነበር። ይሄ ቤተሰባዊ ሁኔታችን ዛሬ ሁላችንም ያው ስልካችን ላይ ነን ገብተን። ነገር ግን በደንብ ደግሞ የመነጋገር ጊዜያችንን የሚሻማ ነገር የለማ። ዛሬ ሁላችንም ራሳችንን በሶሻል ሚዲያ ላይ እናጥራለን አይደል? አንድ ቤት ሆነን አንድ ቤት እስካልሆነን ድረስ አንዳንድ ጊዜ ቤታችንን እንኳን አታስተውሉትም። ቁጭ ብለን አራት አምስት ሰው ቁጭ ብሎ ቤቱ ዝም ያለ ሰው ያለበት እንኳን አይመስልም። ብዙ ጊዜያችን ዛ ሰው ለሚባለው ፍጥረት አጠገባችን ላለው ሰው ዋጋ እንሰጣለን። የምናወራው የምናናግረው ብዙ ነገር ይኖራል ብዬ አምናለሁኝና፣ ወደኋላ መመለሳችን በእርግጥ ከለመድናቸው ነገሮች አንጻር እጅግ አስቸጋሪ ቢሆንም እንዲህ አይነት ነገሮችን ግን ሊያመጣልን ይችላል ብዬ አስባለሁ። ከዛ ውጭ ግን አሁን ምናልባት ወንዶች ይችሉታሉ ወይ ብዬ በተለይ በዚህ ዘመን ያሉ ወንዶች አድኖ ማምጣትን ይችላሉ ወይ ብዬ አሰብኩና ቢሮ መቀመጡ ረዥም ሰዓት ከኮምፒዩተር ጋር የተያዘ ስራ መስራቱና ብዙ ጊዜ ቁጭ ብላችሁ ማለት ስራ የምትሰሩት፣ የወንድ ልጅ ተፈጥሮ ግን መጋፈጥን ይፈልጋል አይደል? ይሄ አሁን ለምንድን ነው ወንዶች ለማደን የሚወጡት ምናምን ብለህ ስታስብ ተፈጥሮ ያንን ይፈቅድለታል፣ ያንን እንዲያደረግ፣ ቤተሰቡን እንዲጠብቅ ተጋፍጦ ከእንስሳትም ይሁን ከተፈጥሮ ጋርም ተጋፍጦ ቤተሰቡን እንዲመገብ ይጠበቅበታል ና ወንድነቱም በደንብ ነበር ብዬ አስባለሁ። ና አሁን ረዥም ሰዓት ከመቀመጣችሁ ጋር ተገናኝቶ ትንሽ ወንድነቷ ጥያቄ ውስጥ ገብታለች። ና በተለይ ወንዶች ይችሉታል ወይ ብዬ እያሰብኩኝ ነበረ። ምናልባት ሴቶቹ ኮራሱ የሚቸገሩ ይመስለኛል። አሁን ሴቶቹ በተለይ ከውበት ጋር በተያያዘ ያኔ ሜካፕ የለም ማኔር የለ። ይቺ ጥሩ የበለስ ምትል ምክንያቱም አሁን ለቀማ ምናምን ወደሚለው ነገር ውስጥ ልንገባ ነው ማለት ነው። አሁን ወደ ሙያ ነገር ውስጥ ልንገባ ነው ማለት ነው። አሁን ምን ያህል ነው? አሁን እንትን እኮ ይሄ ዲጂታል ዘመኑ እኮ ያጠፋብን ብዙ ነገሮች አሉ ታውቃለህ። ነገሮች ቀላል ሲሆኑ ሚስት ያደርገን ናቸው ብዙ ነገሮች አሉ። ለምሳሌ ሴትና አሁን ይሄ ፌሚኒስት ፌሚኒዝም ምናምን የሚባለው እንቅስቃሴ ወንድን ከእኩልነት ጋር አድርጎ ያመጣ ያጠፋቸው ደግሞ የሆኑ አሻራዎች አሉ። ስለዚህ እነዛን ነገሮች እንዴት ነው ማስተናገድ የሚችለው በራሱ የሚለውን ስታይ የራሱ የሆነ እንትን አለው። አሁን በጾታ ክፍል ይሄ ነው የምትለው ነገር አይደለም። አሁን ወንዶች በእርግጥ አሁን የጉልበት ሰራተኛም አለ የቤት የቢሮ ሰራተኛም አለ እኔ አሁን ማየው ልክ ያኛው ማህበረሰብ አይደለም እኮ አይደል? አሁን ያለው ማህበረሰብ ከዛ የሚያረስ ማህበረሰብ የሚለይበት አለ። አሁን ያለው ማህበረሰብ ያል መጽሐፍ የሚባል ነገር አለው ቢያንስ። አሁን ዲጂታሉ ቆጥ አለ ብንል እንኳን መጽሐፍ የሚባል ነገር ይዞ ነው እዛ ዘመን ውስጥ የሚገባው ቢያንስ አንባቢ ይሆናል። ቢያንስ ኢንቫይሮንመንቱን በዛ ውስጥ ብልሃትን ይፈጥርበታል የሆነ እድሎች አሉ አሁን ላይ ግን ከዛኛው ዘመን የሚለይበት ብዙ ነገሮች አሉ። ያኛው እንዳልከው ቅድም ካልከው የጦር መሳሪያ ዝግጅት ጋር በተያያዘ ይሄ እንጨት ማለት እንትን ማለት ድንጋይ፣ እሱ እሱ ነው። አሁን ግን የተሻለ ነገር መፍጠር የሚችልበት አእምሮ አለው። በሂደትም በኤክስፒሪየንስም ከዛኛው የተሻለ ነው ብዬ አስባለሁ። ግን በነገራችን ላይ ጊዜ የተሻለ የማሰብ አእምሮ እንኳን ቢኖረው አካባቢው አይፈቅድለትም አይደለ? እንደ አካባቢው የመኖር እኛ የአካባቢያችን ውጤቶች ነን እኮ አይደል? አሁን ዛሬ ለብሰን የመጣን እንደዚህ በፋፍራም ልብስ ብርድ ስለሆነ ነው አይደል? አካባቢያችን እንዳደረገን ነው የምንሆነው። ሆኖ አሁን ለ ያለ አሁን ዘመን ላይ ያለ ሰው ደግሞ ብዙ ነገር ለምዷል። ልክ ወደ ድንጋይ ዘመን ሲሄድ ከነ ቴክኖሎጂው አይደለም ሄደው ቴክኖሎጂ ባይኖር ምንም ነገር ባይኖር እያለ ነው አይደል፣ ፈጠራ የሚባል ነገር የለም፣ ቴክኖሎጂ የሚባል ነገር የለም። ስለዚህ ድንጋይ ዘመን ላይ እንደነበሩ ሰዎች ነው፣ ግን ሜንታሊታችን እንዳለ ነው። ይሄኛው ማህበረሰብ፣ አሁን ዘመን ላይ ያለው ሰው ቀጥታ ወደ ድንጋይ ዘመን ቢሄድ ለመኖር ይቸገራል። ምናልባት እኔ ከወንዶች አንጻር ያነሳሁትኝ በትክክልም ምንቸገርባቸው ልንቸገር የምንችልባቸው ነገሮች አሉ። ወንዶችም ሴቶችም እንዳጠቃላይ የሰው ልጆች የምንቸገርባቸው ነገሮች አሉ በተለይ ግን ይሄ ሰርቶ የማምጣት ይሄ የሚበላ ነገር ቤተሰብን የመጠበቅ ነገር ታግሎ ወይም ደግሞ አድኖ የማምጣቱ ነገር ወደ ወንዶች የሚሄድ ነገር ነው። መልሱን ራስሽ የመለሹ ግን ይመስለኛል። እንደ እንደ አካባቢያችን ነው የምንኖረው ኖሮ ያልሹ ለምሳሌ አሁን ከዝናቡ ጋር ተያይዞ ፍራም ልብስ ለብሰን እንደመጣ ነው። አሁን ከወንዱ የሚጠበቀው ምንድን ነው? አድኖ ማምጣት አይደለም አሁን ላይ በቻለው አቅም ኢንካም እንዴ እንዲኖረው ይጠበቃል አይደለ ግን ድንጋይ ዘመኑ ሰድልኝ ይሄ አስቻርሽኝ፣ ያንን ኢንካም ቢሮውን ቁጭ ብሎ ይሁን ድንጋይ ፈልጦ የሚሆን ካመጣው አመጣውን። ይሄ ቢሮ ቁጭ ብሎ መስራት የሚባል ኦፕሽን ያን ያልነበረ። ስለዚህ አሁን ይሄ አሁን ያለው ወንድ አሁን ያለው ወንድ ማህበረሰብ ወደ ድንጋይ ዘመን ቢሄድ አይደለ፣ ጉዳዩ የሰርቫይቫል ስለሆነ ወድዶም ጠላም አድኖ ያመጣል። ያን ነው ማዘመጃል ያለብን። ግን እንደው እኔ ማወዳደር መምረጥ እንዳይሆን ከየሁሉም መቼም ሁሉም ፍጹም ነው የምትለው አይደለም። ሁሉም ዘመን የየራሷን። ቅድም ማስቲ በደንብ ስታነሳው ነበረ፣ ይሄ የድንጋይ ዘመን የሚባለው ነገር ከተፈጥሮ ጋር በጣም ቁርኝታ አለው በደንብ አሁን እሱን ነገር እያጣነው ነው ስትል ነበር አንተም፣ ከቴክኖሎጂውን ከምንም አንጻር እሱን ትፈልጋለህ፣ ግን ሁሌ ስትራግል ግላለ ለምግብ ያንን ደግሞ አትፈልጋ። ወደ መካከለኛው ጊዜ ደግሞ ስትመጣ ሊትሬቸር የተጀመረበት ነው፣ ግዛተ መንግስት የተጀመረበት ነው። እሱን እሱን ተወዷል ከዛ ይሄ አይዲዮሎጂ ወለድ ርዕዮተ ዓለም ወለድ የሆኑ ችግሮች ደግሞ አብሮት ይመጣሉ። አንተ የሆነ ሰው በፈጠረው አይዲዮሎጂ ስትገዳደል ማለት ነው። ያንን አትፈልገውም። አሁን ወዳሉ ዓለም ስትመጣ ደግሞ በጣም ቀሏል፣ ኑሮ በጣም ቀሏል። የምትፈልጋቸው ነገሮች እጅ ላይ በጣም አሉ። መቅለሉን ትወዷለህ ግን ያሉት ደግሞ ይሄ ክላይሜት ቼንጁ ያለውን ነገር ምናምን ብዙ የሚፈጥራቸው ነገሮች አሉ፣ እነሱ እነሱን ትጠላቸዋል። ስለዚህ ይሄኛው ዘመን ይሻላል ብለንም መምረጥ የምንችልበት ሁኔታ ላይ ስላልሆንን ሁሉም እንደየ እንደየፍላጎቱ እንደየ ኤክስፒሪያንስ እንዳደረገው ነገር ያ ዘመን ይሻለኛል ምናምን ሊል ይችላል። ግን ፒክ የምናደርጋቸው የዛ ዘመን ጊዜ ፒክ የምናደርጋቸው ይሄኛው ይሻለኛል የምንላቸው ይኖራሉ። ግን እንደ አሁን ጉዳያችን ቢሆን ስለሆነ መምረጥ ምስል ማይቻል ድንጋይ ዘመን ላይ ቁጭ ብላችኋል ስለተባልን እንዲህ እንዳለ ተነስተ ነው። እዚህ ስቱዲዮ ውስጥ ያሉ ሰዎች ድንጋይ ዘመን ላይ ሄድን ቁጭ ብንል ቅድም እንዳልኩ ነው ጉዳዩ የሰርቫይቫል ስለሆነ ሰርቫይቫል ለማድረግ ሲባል የቱንም ዳገት ትቧጠጣለህ ጉድጓድም ትወርዳል። ጥሩ አድማጮች ያላችሁት መናሃሪያ ኤፍ ኤም ዘጠኝ ነጥብ አንድ ን አድማስ ላይ ነው ያለነው። ያለነው ደግሞ ቢሆን ዓለም ላይ ነው። ወደ ድንጋይ ዘመን መለስ ብንል ወይም ደግሞ አሁን ያለን ሰዎች በዚህ ዘመን ላይ ያለን ሰዎች የድንጋይ ዘመን ላይ ድንገት ብንገኝ እንዴት እንሆን ይሆን ብለን በቢሆን ዓለማችን እያየን ያለ ነው። ሀሳብ አስተያየቶቻችሁን በ09 11063349 የጽሁፍ መልእክታችሁን በመደወል ለሚቀናችሁ አድማጮች ደግሞ 0116392852 እንዲሁም ደግሞ 0116393763 የስቱዲዮ የስልክ መስመሮቻችን ናቸው። ብትደውሉልን አዜብ ቆንጆ አድርጋ ታስተናግዳቸዋለች። ፍጼ ሀሳብ አለ ናው ቅድም ስናነሳቸው ከነበረ የሪሶርስ ጋር በተያያዘ ነው። ሊሚቴሽን አለ በጣም አሁን ደግሞ የውስን ውሱን ነው የሚሆነው። የዛን ጊዜ ይላል በራሱ በዛን ጊዜም የነበረው ሪሶርስ ውስንነት አለ። ያንና አጣጥሞ ሁሉም ምክንያቱም አንድ የስራ ዘርፍ ላይ ስለሚሆን ሁሉም በዛ ጊዜ ሁሉ የምንጠቀም እንትን በጣም ከባድ ነው የሚሆነው። ግን አንድ ከነሱ እንትን ያልኩት ምንድን ነው ከሀገር ሀገር ይዞራሉ። ከሀገር ሀገር ማዞር ቢያንስ አሁን ራሱ ይሄ እግረኛ መሆን እግረኛ ቦታ፣ አዎ ከቦታ ቦታ መሄድ፣ እግረኛ መሆን የሆነ ጠቀሜታ ያለ አሁን ያጣነው እኮ እሱ። እንደውም መንግሥት ራሱ እኮ አሁን የአዲስ አበባ መስተዳድር እንደውም በሞተር አልባ ምናምን እያለ እኮ በሰው በእግሩ እንዲሄድ እንተን ይላል አይደለ? አሁን ይሄ ለምንድን ነው ሲባል እነዛ ሰዎች አሁን አሁን ተጠቃሚ የሆኑበት እንትን አለ ማለት ነው። ስለዚህ መልካም ነገሩን ጎት ተስቶ ወስደው ቢያንስ በእግር መሄድ 30 ደቂቃ በእግር መሄድ ከልብ ድካም ማለት ከካንሰር እና ከአጥንት መሳሳት በሽታ ይጠብቃል። ቢያንስ ይህንን ሰፈር አላደረጉም ማለት ነው እነሱ። ወደዛ ስንሄድ እንደዚህ አይነት ጉዳቶችንም እንቀንሳለን። ግን የምንሄድበት እንትን እሳቤው አእምሮ አንድ አደለም፣ ብልሃቱ አንድ አደለም ግን ደግሞ በትንሽ እየበሽታም ደግሞ እንጠቀማለን። እንደው መድኃኒት ይለም ለዛ ነገር ተፈጥሮ ነው አንተንም ተጠቅመን ግን በነገራችን ላይ ምናልባት ሕክምና እና ሲነሳ፣ አዎ በትንሽ በሽታዎች ሊሞትም ይችላል። ግን ደግሞ ስርማሾችም ይሆናሉ ደግሞ በተፈጥሮ በሽታዎችን ከ ከተፈጠ የተፈጥሮ እጽዋትን አሁን የተለየ ግንኙነት ከመሬት ጋር ከውሃ ጋር ከእጽዋት ጋር የተለየ ግንኙነት ይኖረናል። እያለን አይደል ከተፈጥሮ ጋር እንገናኛለን ስንል ስለዚህ ምናልባት የተለያየ የሚገጥማቸው በሽታም ሲኖር በተፈጥሮ የማከም ነገር ሊኖር ይችላል። ያን ሊጠቀሙ ይችላል። ሌላው ግን ምናልባት በዛ ዘመን የነበሩ ሰዎች በጣም ከስጋት ከጭንቀትና ከፍርሃት ነጻ የነበሩ ሰዎች ይመስሉኛል ወይም ደግሞ እንሆናለን ብዬ አስባለሁ ምክንያቱም መፍራት የሚባለው ነገር በቃ ለመኖር ጠንካራ መሆን አለብህ፣ ማደን አለብህ። ማደን ደግሞ እንዲሁ ዝም ብሎ የሚመጣ ሳይሆን ከጥንካሬ ከጀግንነት የሚመጣ ስለሆነ ጭንቀት የሚባለው ነገር፣ ፍርሃት የሚባለው ነገር ያልነበረው ማህበረሰብ ይመስለኛል። ምክንያቱም በጣም ኃይለኛ የሚባለውን ወይም ደግሞ አስፈሪ የሚባለውን የሕይወት ዘይ ነው እየኖሩ የነበረው ወይም ደግሞ የሚኖሩት የነበረውና ምናልባት እኛም አሁን ላይ ኢኮኖሚው፣ ፖለቲካው፣ ምኑ በጣም ብዙ ነገር ያስጨንቀናል አደለም ነፈሪዎችም ጭምር ነን፣ ምን ሳሳ ላይ ህይወታችን ምን ሳሳም ጭምር ነን። ነገር ግን እነሱ ከአንበሳና ከነብር ጋር ከቀበሮ ጋር ፊት ለፊት የሚጋፈጡ ሰዎች ስለሆኑ መፍራት የሚባለውን ነገር ሰውነታቸው በቃ አልለመደውም፣ ወይም ደግሞ ጠንካራ ነበሩ። ስጋት የሚባል ነገር አልነበረባቸውም። የኑሮ ሁኔታቸው እንዲሰጉ ያደርጋቸዋል፣ ግን በተፈጥሮ አሸንፎ የሚኖሩ ህዝቦች ስለነበሩ ምናልባት እንደኛ ፈሪ ላይ ሆኑ ይችላሉ፣ ወይም ደግሞ ፈሪ ላንሆን እንችላለን። አይ በሚያስደነግጠው ማህበረሰብ ስለ ከነብርና ከምልሳ ጋር ታግሎ ስለ መኖር ማውራት አስቸጋሪ ነው ይሆናል። በቁጥር ትንሽ ናቸው። አንደኛ እሱን አው ኖቲስ ስታደርግ በቁጥር ትንሽ ናቸው። ስለዚህ በቁጥር ትንሽ ከሆኑ በአካባቢው ላይ ምን ይበዛል ነው? አራንት ይበዛል ማለት ነው። ስለዚህ እንደውም እኔ ከእሱ አካላቸው በተቃራኒው እንትን የምለው ማለት ነው። እንደውም ይፈራሉ እንጂ ትንሽ ናቸው። ቁጥር ከቀነሰ ማለት የራሱ የሆነ ኢምፓክት አለው በራሱ ማለት አንድ ቤተሰብ ሰው አንድ አሁን ብዛት አለ። አሁን እኮ ሰው አራዊትን አለ የሚፈራ አሁን ሰው ሰውን ነው የሚፈራው ገብቷል ምክንያቱም ብዛት ስላለን ማለት ነው። የዛን ጊዜ ቁጥራችን ትንሽ ስለሆነ ቁጥራችን አልኩት ያው ሄደናል ብዬ ነው ከርንንዚ ቁጥር እንደምንድን መታሰብ አለበት እና ቁጥሩ ትንሽ ስለሆነ የዛኛው ያኛው ፍርሃት ውስጥ የሚገቡ ይመስለኛል እንደኔ ማለት ምክንያቱም በጣም ተለያዩጅ የሆኑ ሬፕታይሎች ናቸው የሚኖሩት በዛን ጊዜ ምክንያቱም ያልጠፉ አራዊት እንዳሉ ማሰብ አለብን። አሁን በታሪክ ውስጥ መንጠቅሳቸው ያልጠፉ አራዊት ብለን ብንጠቅሳቸው እንዳሉ ምናልባት እኔ ይሄን ያልኩበት ምክንያት ምንድነው ታውቃለህ? በአእምሮም በስነ ልቦናም በአካልም ዝግጁ ናቸው። አስፈሪ ነገር ሊገጥማቸው እንደሚችሉ ያውቃሉ። አንድ ነገር ስትዘጋጅበትና ሳትዘጋጅበት ሲቀር አንድ አይነት አይደለም። እለት ተዕለት ህይወታቸው እነሱን ተጋፍቶ የመኖር እነሱን ተጋፍቶ የመኖር እንደሆነ ያውቁታል፣ ይረዱታል። ስለዚህ በአካልም በአእምሮም የተዘጋጀ ሰው ሊፈራ አይችልም። እንደውም መምጣታቸውን ይነፍ በመጡና ባደንኳቸው ሁሉ ሚሉ ነው የሚመስለኝና ዝግጁ ናቸው። ጠንካሮች ናቸው። እንዳልነው ረዥም መንገድ የሚጓዙ ሰዎች ናቸው፣ ወይም ደግሞ በእግራቸው በጣም ረዥም መንገድን ይጓዛሉ። የሚበሉት ምግብ ላይ በጣም ተፈጥሯዊ ነገር አለ፣ እሱ የሚሰጣቸው ጥንካሬ አለ። ከምንም በላይ ግን ይሄ ህይወት አምነው ስለተቀበሉት፣ ወይም ደግሞ አስፈሪውን ህይወት ስለሚኖሩበት ዝግጆች ናቸው። አንበሳና ነብር እየመጣ እንዲያስበረግጋቸው እንደሚችል ያውቃሉ፣ ግን ይኖራሉ። ቢመጣ እንዴት ሰርቫይቭ ማድረግ እንዳለባቸው ያውቃሉ። ሊገሉት እንደሚችሉ ያውቃሉ። በምን መንገድ ሊያመጡት እንደሚችሉ ያውቃሉና በፍርሃት ሳይሆን የሚሻሹት በመጋፈጥ ነው። ስለዚህ በመጋፈጥ ውስጥ ስለሚያልፉ አይፈሩም። ለምን አሁን ዋሻ ውስጥ ነው አይደል የሚያድሩት? ቀደም ሲል እንደተነገረን ዋሻ ላይ ይስሉ ነበር። ዋሻ ነው አይደል? ዋሻ ለብዙ ነገር እኮ የተጋለጠ ነው። ልክ በተኙበት ነብርና አንበሳ ሊመጣ እንደሚችል ያውቃሉ። ግን ቢመጣም እንዴት መመከት እንዳለባቸው መመለስ እንደሚችሉም ይረዳሉ። ስለዚህ ጠንካሮች ናቸው። በማንኛውም ሰዓት ዝግጁ ናቸው የትኛውንም ነገር ቢመጣ ለመጋፈጥ እና ይሄ ጠንካራ የሆነውን ወይም ደግሞ አስቸጋሪ የሆነውን የህይወት መንገድ ስለሚኖሩት የአንበሳና የነብር መምጣት አያስበረግጋቸውም። ዛሬ እኛ ቀደም ሲል አንተ እንዳልከው አይጥሰት መጣ እንደምንበረግገው አይደለም፣ ምክንያቱም ያውቁታል። የተለየ ምቾት ያለው ዓለም አይደለም። በእርግጥ በእነሱ ዘመን ለእነሱ ያህ ምቾታቸው ሊሆን ይችላል። እኛ አሁን ከኛ አንጻር ያየ ነው ስለሆነ ነው እንጂ ስለዚህ ያ ህይወት እንደሚገጥመን ስለምናውቅ አንናስ አንፈራም። አሁን ቀደም ሲል እንዳለው እኮ ነው። በቃ እዛ ዘመን ላይ ከተገኘ እንዴትም ብሎ ብቻ አድኑ ያመጣዋል እንዳለው ነው። እዚህ ጋር ማለት ነው። አሁን እኛ ነን እዛ የምንሄደው በነገራችን ላይ፣ እነሱ አይደሉ። በዚሁ ሜንታሊቲያችን። አዎ እኛ እንደሱ ነን ነው ወይ? ምን አይነት ጥያቄ እንደሚያስነሳት አቀር እስከ መቼ ነው የምትፈራው የሚል ጥያቄ ያስነሳ አሁን ብዙ ማምለጫ መንገዶች ባሉህ ቁጥር ፍርሃት ይጨምራሉ። በነገራችን ምክንያቱም ሸሽተ የምታመልጥበት የሆነ ነገር አለ፣ ትፈራለህ፣ ትሸሻለህ፣ ፈሪን እናቱም እያልክ ትተረታለህ። በዛ ደረጃ ግን ከግንቡም ከእሾህ አጥሩም ከምኑም ከምኑም አልፎ መጥቶ አንተ የደረስክበት ቦታ ላይ የደረሰ አውሬ ካለ እና እንደምትሞት ስታቅ መፍራት ታቆማለህ። እዛ ጋ ነው የሰርቫይቫል ጥያቄ የሚመጣው። እነዛ ሰዎች ድንጋይ ዘመን ላይ ያሉ ሰዎች የሚከላከሉበት ምንም ነገር የላቸውም። ዋሻቸው ባዶ ነው አይደለ? ማንም አውሬ መጥቶ ዝም ብሎ ሊያገኛቸው ይችላል። ስለዚህ በአውሬውና በእነሱ መካከል ያለው ሞት ብቻ ነው። አሁን በምንኖረው ህይወት ግን እኔ ሊያጠቃኝ በሚመጣው ሌባ ወይ የሆነ ተንኮል ነገር ሊያደርግብኝ በሚያስበው ሰውና በእኔ መካከል ብዙ የሆኑ ነገሮች አሉ። እነዛን አልፎ እስኪመጣ ድረስ ፍርሃቴ አለ። ግን ያንን ሁሉ አልፎ እኔን የማጥቃት የመጨረሻው ደረጃ ላይ ሲደርስ ፍርሃት ይጠፋል ብዬ ያስባሉ። ምክንያቱም ልሞት ነው፣ አበቃ። ከዚህ በኋላ ህይወት የለኝ፣ ምን ላደርግ ነው ከዛ የያስኮን ዘውደቅ እንደሚባለው እሱ እንደ ሁለት ሊመታኝ እንዳላጣውም የሚባል እንትን ውስጥ እገባለሁ። ስለዚህ እነዚህ ሰዎች የማይፈሩት የመጨረሻ እጣፈንታቸው እሱ ስለሆነ ነው ያስበው። ይሄው መቼም ነብሩ እንዳደረገኝ ያርገኝ አትለውም። በድንጋይም ቢሆን ትሞክራለህ፣ ነገር ቢሆን ትሞክራለህ።